ሰው በነገራችን ላይ ማለት ነው፣ በጣም የሚያናዳችው ነገር መልካም ነገር ይዛችሁ ስትመጡ ሰው ነገረኛ ያደርጋችኋል። ከዛም መልስ ስትመልሱላችሁ እናንተ የምትመልሱትን መልስ ይወስዱ ነው ወይ እሷ እኮ ባለጌ ናት ይላሉ። እናንተ በእጃችሁ የምጽፉት ኮመንት ግን የጨዋ ልጅ ያስበላል። አለ አሁን ስለምንድ ነው የምታወሪው? ሀፒ ማዘር ስታይ ብዬ ኬኬን ይዤ አበባዬን ይዤ ክስገባ እናት ለሌላችሁ እንዲሁም ደግሞ ሳትወልዱ የሰው ልጆች እያያችሁ እኔም እናቱ የእናትን ወግ አግኝቼ የእናትን ክብር አግኝቼ ሀፒ ማዘርስ ዳይ መልካም የእናትን ቀን ለመባል ያብቃኝ የምትሉ፣ እግዚአብሔር ልባችሁን መሻት ይሙላላችሁ። እንዲሁም ደግሞ እናታችሁን በሞት ላጣችሁ እናታችሁን ሳትረዱ እናታችሁን ሳትቀይሩ እናታችሁን ሳትለውጡ እናታችሁን ያጣችሁ ሰዎች እናንተን ተክተዋልና። ቁም ነገር ያላት እናት ያድርጋችሁ። የእናታችሁን ባህሪ፣ የእናታችሁን ምግባር፣ የእናታችሁን ስነ ስርዓት ውረሱ። እናንተም እናት ለመሆን ያብቃችሁ። ልጆቻችሁ ኑረው እናት የረጅም እድሜ ጤና ይስጣት ብለው የሚመርቋችሁ ዘመን ይምጣላችሁ። አሜን በሉ ሁላችሁም ማለት ነው። በነገራችን ላይ እናት ያላችሁ ሰዎች በጣም እድለኛ ናቸው። እውነት ነው ምላችሁ ብዙ ጊዜ በእጅ የተያዘ ነገር እናት እናት ብላችሁ የምታስቡ ሰዎች ትኖራላችሁ። በአሁኑ ሰዓት አጠገባችሁ እናታችሁን ቁጭ አድርጋችሁ መቀለጃ ያደረጋችሁ ሰዎች አላችሁ። እናታችሁን ምንም ማለት በነገራችን ላይ ሞት ሲመጣ አያማክርም። ሞት ሲመጣ አይናገርም እና የሆነ ጊዜ ሕይወታችሁን ቀይራችሁ ወይም ደግሞ ላይፋችሁን ቀይራችሁ መኖር ስትጀምሩ እናቴ በኖረች የምትሉበት ዘመን ይመጣል። ለደስታም እናት፣ ለሀዘንም እናት፣ ለሳቅም እናት፣ ለጭንቀትም እናት ለሁሉም ነገር እናትን የመሰለ ነገር የለም። የእውነት የለውም የምላችሁ በጣም ስትደሰቱ የእናታችሁን ደስታ ከእናንተ በላይ ሆኖ ታዩታላችሁ። በጣም ስታዝኑ ደግሞ ከእናንተ በላይ እናታችሁ ተሰብራ ታዩታላችሁ። በጣም ስኬታማ ስትሆኑ በእናንተ ስኬት ብትስቅስቅ ብትድምቅ የምትለው እናታችሁ ናት። ይመስላችኋል እኛ የምንደምቅ እናታችን ናት። ከኛ በላይ በእኛ ማግኘት ማንም ባዳም አይደለም ምንም አይደለም። ያገባሹ ባልም አይደለም ያገባሃት ሚስትም አይደለም። በአንተ ማግኘት በአንቺ ማግኘት ድምቅ የምትለው እናት ብቻ ናት። ልጅ ልጇ ስትለወጥ ስታገኝ ማግኘትሽ ሊያስደሰትሽ ይችላል። ስኬታማ መሆንሽ ዋው ሊያስብልሽ ይችላል። ግን የምሬ ነው ምልሽ እናትሽ ምን ያህል እንደምታብብ ዳግም የተወለደች ዳግም የኖርሽ ነው የሚመስላት የአንቺ ስኬታማነቱና ሁነሽ ስታይሽ እና እናት ያላችሁ ሰዎች የእውነት ነው የምላችሁ፣ በጣም እድለኞች ናችሁ። እናቶቻችሁን ተንከባከቧችሁ። እንደ ቀልዳችሁ ሶሻል ሚዲያ ላይ እናሽ እንደዚህ ትሁን እናት እንደዚህ ትሁን ሲባል ቀልድ አርጋችሁ የምታዳምጡ ሰዎች አላችሁ። እኔ በነገራችን ላይ ለእንደነዚህ አይነት ሰዎች ምን እንደምል ታውቃላችሁ? በህይወት እያላችሁ የእናትን ናፍቁት የእናትን ጥማት የእናትን ክብር ያሳጣችሁ በህይወት እናታችሁ ሳትሞትባችሁ በህይወት እንደዚህ ቁጭ ብላችሁ እዩት፣ የእናትን ትርጉም እናት ምን እንደሆነች ያልገባችሁ ኢትዮጵያውያኖች ናችሁ በብዛት ማለት ነው። የእናትነትን ትልቅነት የምታውቁት እናት ስትሞት ብቻ ነው እኛ ኢትዮጵያውያን ጋር እናታችሁ ስትሞት ብቻ ነው ውይ እናቴ ብትኖሩ የምትሉት። እናት በምድር ላይ እስካለች ድረስ ደምቀሽ ነው በህይወት ሽ የምትኖሪው። የምሬ ነው የምላችሁ። ስለዚህም ሴቶች የእናትነትን ክብር፣ የእናትነትን ውበት፣ የእናትነትን ጌጥ መድኃኒዓለም ይስጣችሁ። የምሬን ነው የምላችሁ። በጣም ደስ የሚለው ልጅ ካለሽ የእናትነትን ትርጉም በልጅሽ ታየዋለሽ። ማንም አይናፍቅሽም። ልጅ ያለሽ እናት ስትሆኝ በእውነት ማንም ሰው በዙሪያ ሺሺ ነገር ቢመጣ ቅድሚያ ለልጅሽ። ያ ማለት የእናትነት ክብር ይባላል። እናት ለእናት ለማድረግ ያውቃችሁ የወለዳችሁ እናቶች ሀፒ ማዘርስ ደይ። እኛ በጣም የታደለነን በይዘ እናት የሆነን ሴቶች በጣም በቃ ከምነግራችሁ በላይ ምድር ላይ ከሚያስፈልጉን ደስታዎች አንዷ እናትነትን አግኝተን በእናትነት ተባርከን ከኖርን ከኛ የበለጠ ስኬታማ ሰው የለም። የምሬን እምላችሁ በጤና በደስታ ልጆቻችሁን ድክፍ አድርጋችሁ ያሳደጋችሁ እናቶች፣ የያዛችሁ እናቶች ከእናንተ በላይ ስኬትን የተጎናጸፈ ሰው የለም። ሊመስለን ይችላል፣ ኑሮ ተስፋ ሊያስቆርጠን ይችላል፣ ሕይወታችን ሊያስጠላን ይችላል፣ ባልወለድን ልንል እንችላለን። ግን ቁጭ ብላችሁ ተመልከቱ እስኪ፣ በጨነቃችሁ ባዘናችሁ ሰዓት አጠገባችሁ ያለችው ልጃችሁ ናት፣ ማንም ሰው አደለም። ደስተኛ የሆናችሁም ሰዓት ልጃችሁ ናት። ሰው የእናትነት ፍቅር ይባላል የእናትነት ስሜት ያለው ስለዚህም የማያልቅ ሀብት ነው። እውነት ነው የኔ ፍቅር። ስለዚህም በልጅ ይባርካችሁ አሜን። በሀገር ቢሎች እስኪ ኳነ እንበሰ ልክ እኮ ነው ብትናገሩ ያ ማሬ እንደ እኔ እስከዛሬ ድረስ። ለምሳሌ ድሮ ሊያ ሳይኖረኝ በፊት ስለኝም ነበር ምንም ነገር። አሁን ግን በጣም ነው ደስ እያለኝ የምኖረው። ቢከፋኝ ሀዘኔን በልጄ እረሳዋለሁ። የሆነ ነገር መሆን ሁሉ ነገሬን በልጄ እረሳዋለሁ። ጋይስ ሁሉ ነገሬን በቃ ሁሉ ነገሬ ልጄ። ሰዓት እንደ አዲስ መኖር ያምረኛል ልጄን ስመለከታት ደስ ይለኛል። የምሬ ነው የምላችሁ፣ እና ልጅን የመሰለ ነገር የለም። ያ ደግሞ የእናትነት ማዕረግ ይባላል። የእናትነት ማዕረግን ሶሻል ሚዲያ ላይ ስታዩት ጌጥ፣ ዝም ብሎ ወሬ ይመስላችኋል። ዊዊ እስኪ ያልወለዳችሁ ውለዱ እንዲስላችሁ ግን ማለት ነው ዝም ብላችሁ ውለዱ አይደለም የምለው፣ ከወለዳችሁት ፍቅር ከወለዳችሁ በኋላ ባልወለዱ አሁን አንዳንድ ሰው ሶሻል ሚዲያ ላይ ካያችሁት ልጅ እያለ ልጁን ይክላል። እኔ ምን አይነት አንጀት ነው ግን ያላችሁ ጋይስ? የምር ግን እንደዚህ ነገር ገጥሟቸው ቀን ከዛም በኋላ ልክ የእናቶች ቀን ሲመጣ ሀፒ ማዘር ደይ ለእናቴ ምናምን ይላሉ ልጆቻቸው እንክደው የእናትነት ትርጉም ያልገባቸው የጥቅም እናት የሆኑ ሰዎች አሉ ምድራችን ላይ ባይዛዌ ብዙ አይነት እናቶች አሉ በጣም ብዙ አይነት እናቶች እናትነታቸውን የሚሸማቀቁ እናቶች አሉ። እነሱ ግን መኖር አልጀመሩም ገና። የሚኖሩ ከምን ጋር እንደሆነ ታውቃላችሁ? ከገንዘብ ጋር የሚኖሩ ሰዎች ናቸው። የእናትነትን ትርጉም አያውቁትም። ከዛ በኋላ ፌክ ለማሳየት ሲሉ፣ ለመደምደቅ ሲሉ ወይም ደግሞ ወይ ገና ሜት ልጅ ናት ማለት መውለድን እንደ ትልቅ ሰው ነው የሚያዩት። እና በጣም ይገርመኛል። ልጆቻቸውን ደብቀው እኔ እንዴት አንጀት ይኖራቸዋል? ግን ልጆቻቸውን የምትደብቁ እናቶች፣ ልጅ የለኝም የምትሉ ሰዎች የምር ቁም ነገር፣ እንዴት ነው ግን የሚቻለው? ይቻላል ጋይስ? እስኪ ኮመንት አድርጉልኝ። ልጅ የለኝም ማለት ይቻላል። አልወለድኩም ማለት ይቻላል። ጋይስ ልጅ ግን ይካዳል? እምትክዱ እናቶች ልቦና ይስጣችሁ። ለጥቅም የተገዛችሁ፣ ለዲኮር የተገዛችሁ እናቶች ልጆቻችሁን አትክዱ። ሀኪ ማዘር ዳይስ ብላችሁ የእናታችሁን እንትን ስትመኙ ለልጆቻችሁ እናት ቦናችሁን እያሰባችሁ ምክር ነው። በነገራችን ላይ እውነቴን ነው የምላችሁ፣ ቢካድ ቢካድ ዘጠኝ ወር የተረገዘው ነገር አይካድም። ዘጠኝ ወር ማለት እኔ አንዳንዴ እናትነት ብርቅ ነው እንዴ? መወለድ ብርቅ ነው እንዴ ምናምን ብለው ሰዎች ኮመንት ሲሰጡ ያስቀኛል። እናትነት ባይዘው ወይ ብርቅ ነው፣ እግዚአብሔር ምስክር ነው። እናትነት እናትነት በጣም ብርቅ ነው። ምክንያቱም ዘጠኝ ወር ሆድሽ ውስጥ ልጅሽን ይዘሽ ከዛ በኋላ ዘጠኝ ወር ሙሉ እኮ ደስተኛ ሆነሽ እኮ አይደለም ምትወልጃት። በዛ ዘጠኝ ወር ሙሉ የምታሳልፊያት ከባድ የሆኑ ጊዜያቶች አሉ ደስታ አለ፣ ሐዘን አለ፣ ብስጭት አለ። የምትፈልጋቸውን ነገሮች ልክ ሳትወልጂ ኖርማል ሆነሽ እንደምትኖሩ አለመሆንሽን ስታቂ ተስፋ የሚያስቆርጡ ነገሮች አሉ። የሰውነትሽ ለውጥ፣ የሰውነትሽ መቀየር፣ መጥቆርሽ፣ የሆነ ነገር መሆንሽ፣ ብዙ ነገሮችሽ። ዘጠኝ ወር ሙሉ ፈተና የፈተና ሰዓት ነው። ሰው የሚመስለው የሴት ልጅ ወግ አርግዛ ምናምን ዘጠኝ ወር አርግዘሽ ስትቀመጪ የምታየውን ነገር ያረገዘች እና የወለደች ሴት ናት የምታውቀው። ያን ጊዜ አልፋችሁ ደግሞ ልጆቻችሁን አቅፋችሁ ልጄ ልጅ አለኝ ስትሉ በጣም ትልቅ ጸጋ ነው፣ በጣም ትልቅ ጸጋ ነው። እና እናት የሆነች ሴት ክብር አላት። ግን እንዲህ ስል ለጥቅምና ለጊዜያዊ ነገር ለገንዘብ ብላ ልጇ ሊካደች እናትን አይመለከታትም። እናትነትን ፕራውድ ና ልክ እንደዚህ እናት እኮ ነኝ የምትል እናት ክብር ይገባሻል። ክብር አንቺን ወልዳ ላሳደገች ጨዋ እናትሽ ይገባታል። ክብር ለአንቺ ብላ ስንት ነገር ብላ አፈር ውስጥ ለገባችው እ እናትሽን በሞት ላጣሽው እህቴ፣ ለእዛችው ምስኪን ጨዋ እናትሽ ይገባታል። እንዴት አድርጋ ብታሳድግሽ ነው የእናትነት ልክ ብታሳይሽ ነው? እንዴት አድርጋ ተንከባክባ ብታሳድግሽ? እንዴት አድርጋ ፍቅር ሰታ ብታሳድግሽ ነው ልጅሽን ያልካልሽው? ምን አይነት ጨዋ ሴት ብትሆን ነው ብለሽ ተመልከች ምክንያቱም አንዳንድ ሴቶች ልጃቸውን ሲክዱ ኑሮ ነው ላይፍ ነው አይባልም። የእናትነታቸውን ማረግ ሲክዱ ብቻ ነው እናትነታቸው እንዴት ሆነው እንዳሳደጓቸው ተንዘላዝ ላይ ያሳደጓቸው እናቶች ሲኖራቸው ነው ልጆቻቸው አደባባይ ላይ ወጥተው ደረታቸውን ነፍተው ልጅ የለኝም የሚሉት ምክንያቱም እናት ለልጇ የከፈለችውን መስዋዕትነት በልጅ ውስጥ ስለምትመለከች በራስሽ ሽፍራ ወጥቶኛለች፣ በእናትሽ ሽፍራ ወጥቶኛለች ዋው ምናምን ያለች ስለዚህም ለዛ ጨዋ እናትሽ ክብር ይገባታል። እንዲሁም ላንቺ እናት ነኝ ለምትዋ ሴት ክብር ይገባሻል። የኔ ቁጭ ይሄን ነው የሚገርምሽ የሚገርምሽ በዛው ቢወልድ ሳትሞቱም። ኦፍኮርስ አዎ። እና በጣም የሚገርማቸው ነገር እኔ አሁን ምን እንደማስብ ታውቃላችሁ? ያገሬ ልጆች እውነቴን ነው የምላችሁ ምድር ላይ ያለው ነገር በሙ ሁሉ ወስዶብኝ፣ ያለኝን ነገር በአጠቃላይ ወስዶብኝ እናቴን ቢመልስልኝ ፈጣሪ ደስ ይለኛል። ጀምሬ ነው የምላችሁ። ከዛም በኋላ እንደ አዲስ ሀብዬ መኖር ጀምሬ እናቴን ድጋሚ እየተንከባከብኩኝ ብኖር ደስ ይለኛል። እኔ ለራሴ ነው የምላችሁ፣ ስለ ራሴ ነው የምነግራችሁ። በእርግጥ ልክ ናችሁ። እንደ ስትኖር እኮ ያስፈልግሻል፣ ይሄን ለምደሻል። እንደዚህ ከረተ የማይመስል ነገር ልትሉ ይችላላችሁ፣ ምክንያቱም እኔ እናቴን አጥቼ ያጣሁት ብዙ ነገር ነው። ካገኘሁት የበለጠ ነው። መሪ መንደኛችን እውነት ነው። እና እንደ አዲስ እጀምራለሁ። ምንም አጥቼ እናቴ ብትኖር ስል አጥቻት፣ እናቴን ብዙ ያጣሁት ነገር አለ። ብዙ ነገር አግኝቼ ካገኘሁት ማለት ነው እሷን ያጣሁት ነገር ይበዛል። እናት ያላችሁ ሰዎች የምሬ ነው፣ ተጠቀሙባት። እናትን ተጠቀሙባት። እናትሽን ተጠቀሙባት። የምሬ ነው የምላችሁ፣ እግዚአብሔር ምስክሬ ነው። እኔ አንዳንዴ እናት ያላቸው ልጆች በእናታቸው ሲማረሩ ሲበሳጩ ምናምን ምናምን እድሜ አለ እነሱ የኖሩበት አተማነክ ደግሞ የወንድ ሀተት ሲደጋግም ወንድ ልጅ እንደ ወንድ ልጅ ነው ቆፍጠን ብሎ ኮመንት የሚሰጠው። ሴት ይመስል ሟጥሟጣ ሴት ይመስል ኮመንት እየደጋገም አትስጥ። እዛ ይለምር ቤት ሂድና ኮመንት ስጥ። እና ምልላችሁ ፈልጌ ነው፣ በቃ ያለኝን በጠቃላይ ወስዶ እግዚአብሔር ለአንድ ቀን እንኳን፣ ለአንድ ቀን፣ ለአንድ ቀን እስጢፍዬ እንዴት ነህ? ኧረ አንተ ልጅ ቁርጥን ብላ ትላለህ። እና የምሬ ነው እግዚአብሔርና፣ በቃ እናት ያላችሁ ሰዎች በጣም እድለኛ ናችሁ፣ በጣም ማለት ነው። እና ምልላችሁ ፈልጌ ነው የእውነት የምላችሁ በዚሽ ምድር ላይ ያለኝን ሁሉ ነገርን እንወስዶ እናቴን እንዲመልስ ሊል አንድ ቀን ከእናቴ ጋር አብሬ ብሆን ብዙ ማማክራትና ብዙ መነግራት ማመሰግናት ሳላመሰግናት ሰግናት ስላጠዋት ሳላመሰግናት እናቴ ሳላመሰግናት እናቴ፣ አንቺ እኔን በመውለድሽ ኮንች ጀግና ነሽ እናቴ፣ አንቺ እኮ ትለያለሽ፣ አንቺ እኮ ከምድር ሁሉ የተለየ ሰው ነሽ ብዬ አንድ ቀን ሳልላት እናቴን በማጣቴ ለነገሩ ልጅም ስለነበርኩኝ ስለማላቅ ነው። ትልቅ የሆናችሁ ሰዎች የእናቶችን ቀን ብቻ አይደለም፣ ሁሌም ለእናታችሁ ቁጫ አንቺ እኮ ትለ ያለሽ እኔን የመሰለ ልጅ ስለወለሽ የእኔ እናት ስልሆሽ አንቺ እኮ በዛ ዘመን እኮ ልክ እንደኔ ነበርሽ እያልሽ እናትሽን ለማጽናናት ሞክሪ። ገንዘብ በመስጠት ብቻ አይደለም የእናት ውለታ የምትከፍሉት። በነገራችን ላይ ለእናትሽ ልብስና ጫማ ወይንም ደግሞ የቤት ክራይ ስለከፈልሽ ብቻ አይደለም። እናትሽ ባለችበት ሰዓት ሁሉ ሁሌ አድንቀት ለምንድን ነው ግን እናቶቻችሁን ቁጭ ብላችሁ አድንቃችኋቸው ታውቃላችሁ? በህይወት ያላችሁ ልጆች እናታችሁ በህይወት እያለች ማለት ነው። ቁጭ ስትሉ እናቴ እኮ እንደዚህ እኮ ነች ምናምን ብላችሁ ታውቃላችሁ? እንደ ጓደኛ የምታወሩአቸው ልታወሩ ትችላላችሁ። ግን እናቴ አንቺ እኮ ትለያለች፣ በስማ በጣም እኮ ነው የምታምሪው፣ በኔ ጉዴ አንቺ የአለም አንደኛ ነች ምናምን እያላችሁ ባይኖራችሁ ባታደርጉላቸው ራሱ ማለት ነው። አድንቋቸው። ከልጆቻቸው ይህንን መስማት እንደ ራሴ ሳስበው እኔ አሁን ኬኮ አድጋ አስባችሁታል በራሴ ልጅ ምሳሌ እወስዳለሁ ኬኳ አድጋ በቃ አፏን ፈታ በደንብ መናገር ጀምራ እናቴ አንቺ እኮ ለእኔ ስቲ ብዙ ነገር ሆነሽልኛል ቆንጆ ነበሽ በይኔ እናቴ ታድያ ኔ እናስሎሽ ብላ ብትለኝ የሚሰማኝን ስሜት ገና ሳትለኝ የሆነ ነገር በቃ የሆነ ነገር ንዝር ንዝር ያደረገኛል። ጌታ ነው የምላችሁ። እና ሁላችሁም ማለት ነው እናቶቻችሁ በሕይወት እስካሉ ድረስ ገንዘብ ስለሰጣችሁ፣ ስላደረጋችሁላቸው፣ ስለሆኑላችሁ አይደለም ሁሌም እናት ማለት ነው። ሁሌም ክብር ይገባታል፣ አድናቆት ይገባታል፣ መመስገን ይገባታል። እኔ አንዳንዴ ታዝባ ለምንድ ነው ሰው ልጅ በአባቱ የሚጠራው? እላለሁ። ልጅ በአባቱ ግዴታ ቃሉ ስለሆነ ነው እንጂ ልጅ በእናቱ ነው መጠራት ያለበት። የምሬን እኮ ነው። እግዚአብሔር ና ግን ብላችሁ አስባችሁ ታውቃላችሁ? ከአባት የበለጠ አባት፣ የቤቱ ምሰሶ በነገራችን ላይ እንዲህ ሲል ወንዶች ቅር እንዳይላችሁ፣ አባት የቤቱ ምሰሶ ነው። አባት ክብር ነው። አባት መከበሪያ ነው። አባት ያላችሁ ሰዎች ሀቅ ለመናገር የታደላችሁ ናችሁ። ምክንያቱም አባት ያለ ልጅ ትከበራለህ፣ ክብር ነው ገብታል አሁን እናት ስትሆንና አባት ወጥቶ ሲናገር አንድ አይደለም። ክብር ናቸው፣ ሞገስ ናቸው፣ ለልጆቻችሁ፣ ለቤተሰቦቻችሁ አባት ስትሆኑ። ግን ለልጆቻቸው ብዙ መስዋዕትነት፣ ብዙ ስቃይ፣ ብዙ ነገር የሚከፍሉት እናቶች ናቸው። እሱን እናንተም ታውቁታላችሁ። ግን ለምንድን ነው ልጅ በእናቱ ማይጠራው? ምን ችግር አለው? ምን ችግር አለው? እኔ አሁን ወደፊት ኬኳን በእኔ ስም ነው የምጠራት፣ ወደዳችሁ ምጣላችሁ ቴ በራሴ ስም ነው የምጠራት። ምክንያቱም እስከዚህ ሰዓት ድረስ እኔ ልጅን እያሳደግ ያሉ እስከዚህ ድረስ ልጅን እየተንከባከብኩ ያሉት እኔ ነ። ስለዚህም ኬኳ ሊያ ትብላ። ልጆች ምን ትላላቸው? እኔ ሁን የራሴ ቅድ ነው። ባያገባችሁም በኔበኔመት እንደ ባባት ብላችሁ እንዳቱ ልጄ በእኔ ነው የሚገባት። የሚገባት የኔ ስም ነው። ስማማላችሁ? የኔ ቤተሰቦች ትስማማላችሁ? ከደጋጎቹና ከጻድቃኖች ጎን መዳኛ ለሚያቁምሽ የኔ እናት፣ የምሬ ነው አንቺ። እኔ ስለፈጠርሽ ነው ዛሬ ልኪ ቋን ፈጥሪ የምኖረው። ለአንቺ ክብሮች ሁሉ ማረጎች ሁሉ ይገባሻል። አፈሩን እያቅልልልሽ ብትኖሪልኝና እናቴ ብትኖርልኝና ዛሬ ላይ የምሬ ነው የምላቸው ዛሬ ላይ እናቴ ኑራ አጠገቤ ቁጭ ብላ ልጄ ተይ ደስ አይባል ተይ ልጄ እንደዚህ ብትለኝ ብዬ እመኛለሁ እና በጣም የሚገርማችሁ ነገር እያመማት የእውነት የእውነት፣ እኔ እኮ ነው የምላችሁ፣ እያመማት ልክ እኔ ስተን ከኔ አሁን ታናሽ አለች። በጣም ብልጥና ስማርት ናት ታናሽ። እኔ እንትን ጃውጃዋ ነኝ። ጃውጃዋ ነው የሚሉት እናቶች። ከውካዋ እንደሚባለው ቤተሰብ የሚሰጣችሁ ስም አለ አደለ? በልጅነታችሁ የሚላችሁ ነገር አለ አደለ? ቴንኪ ጎልዬ የሚሏችሁ ነገር አለ። እናትሽ የተከበሩ ናቸው፣ እውነት ነው እና ምንድነው የሚባለው ከቤቱ በቃ ጀውጮ በምንም እንትን የማይል ሰው ታውቃላችሁ? እንደዚህ አይነት ልጅ ነበርኩኝና ትንሽ ዋቴ ደግሞ ቆቅ ናት። ቆቅ ታውቃላችሁ? ቆቅ በጣም ቆቅ ናት። በቃ ማለት እግዚአብሔር እናት ሆድ ዥንጉርጉር ነው እንደሚባለው ማለት ነው። እሷ ስታወራም ስትናገርም በዘጠና ሶስት ላይ የተወለደች ናት። እንግዲህ ዘጠና አራት ላይ የተወለደች ናት። ጦርነቱ ካበቃ በኋላ የተወለደች ናት። በጣም የሚገርማችሁ ምግብ፣ እሷ የምታስበውና እኔ የማስበው የሰማይና የምድር ልዩነት ነው። እናቴ ሲያማት ለእኔ አልነበረም የምትነግረኝ። ህመም ሲያማት የእውነቴ ነው የምላችሁ። አሟት ራሷን ቢያማት ውስጧን ቢያማት ምን ቢላት ለእኔ ነግራኛን ታውቅ። ሁሌ እናቴ ጤነኛ እንደሆነች ነው የማውቀው። ተውት። ጦር ኃይሎች ተኝታ፣ ጦር ኃይሎች ተኝታ ሰው ግሉኮስ ተደርጎለት ተኝቶ ደህና ነኝ እኮ ዛሬ ተሽሎኝ ውጭ ወጥቼ ወካ አድርጌ ገባው ምናምን ብላ ታወራልኛለች ትንሽ ትንሿ እህቴ ግን አጠገቧ ቁጭ ብላ ታስታማማታለች። ከዚያ እኔ ደግሞ ምንም አይመስለኝ ዳር አንድ ከዛም ሰፈር ሄድን። ደህና ናት፣ ተሽሏታል፣ ግቢ ውስጥ ዞረች እኮ ምናምን እላለሁ እና አንድ ቀን አንድ ቀን አመመኝ፣ ወጋኝ፣ ተሰበርኩ፣ ወይኔ ብላ አታውቅም በእኔ ፊት። ይገርመኛል። አሁን ነው በነገራችን ላይ አሁን ነው አሁን ጭንቅላቴን ሳሰረው፣ እናቴ ግን እስክትለየኝ ድረስ እኮ ታማ አልጋ ይዛ እንኳን አሞኛል ብላኝ አታውቅም። ሰው አልጋ ላይ እንግዲህ ሆስፒታል ከተኛ እኮ ደግሞ አልኩ ታማውን ታማ አልጋ ይዛ አሞኛል ብላኝ ተጠቀ ደህና ነኝ ተሽኖም በይ አሁን ልወጣ ነው ደህና ነኝ ደህና ነኝ ሁሌ እንደዛ ነው የምትለኝ የሚገርማችሁ ነገር እና አሁን ላይ ሳስብ ለኔ እኔ እንዳልጨነቅባት እኔ በቃ እንትን እንዳልልባት እኔን እየሸሸገች ነበረ እንጂ እናቴ በጣም ታማ ነበረ በጣም ማለት ነው እና ታዲያ ለዚች እናት ክብር አይገባትም ታዲያ ለዚች እናት ጉደስ አይገባትም ሰባት ሰባት ሰባት ዓመቴ ነው። ዛሬም አለቅሳለሁ። ማሪኔ 12 13 ዓመቴ ዛሬም ግን እናቴ ሁሌም በደስታይም በሀዘኔም እያስታወስኳት አለቅሳለሁ። በእርግጥ እግዚአብሔር ይመስገን ኬኳን ከወለድኩ በኋላ እንደ በፊቱ አይደለም። በፊት ግን ሁሌ በዓል ሲመጣ ያስጠላኛል። የእውነት ነው የምላችሁ። እግዚአብሔርና አንዳንዴ ሰው ለካስ አሁን እንግዲህ ልብ ገዝቼ ምናምን ልጅ ወልቼ ምናምን ምናምን

በፊት ማለት ነው ጋይስ፣ ሁሌ ባህል ሲመጣ በጣም የሚያስቃችሁ ነገር ባህል ሲመጣ ሁሌ ጧጧት ቤት ያስጠላኛል፣ ቤቱ ያስጠላኛል እንደ ባህል ይሄ ጉድ ጉዳ አልልም ምናምን ምናምን። በቃ ባህል ሲመጣ አልጋይ ላይ ተኝቼ እስከ አምስት ሰዓት እስከ ስድስት ሰዓት ፋብዬ ከዛም በኋላ ወደሚበላበት ወደሚጠጣበት ቦታ ላይ ነበር የምሮጠው። ዛሬ እግዚአብሔር ይመስገን ቆለልኩ። በኋላ በጣም የሚገርማችሁ ነገር ምን ትዝ አይለኝም። በጣም የሚያስቃችሁን ነገር ቤቲ ሰላምዬ ካላችሁ ወሬን እንዳላቋርጥ ኮመንቱሳ ላይ ብሎክ አድርጓችሁ ሙት እንዳታረጉ። እዚህ ቤት ሙት አይቻልም። ብሎክ ነው የሚቻለው። እሺ፣ ሰላምዬ አካውንቱ ይዘጋ ብሎክ አድርግልኝ እና በጣም የሚገርማችሁ ነገር አሁን ላይ ኮለርኩ። በኋላ ግን ማለት ነው እግዚአብሔር ይመስገን። ምን ጡትሽጡት ናጥባው ናጥባው፣ ነይ ነይ ልስጥሽ የኔ ፍቅር አልተቆረጠም፣ ሙሉ ነው እንዳለ ነው። ነይ ልስጥሽ ሞራልን ወሪ ወረኛ። እዚህ ጋር አበባ አለ፣ እዚህ ጋር ኬክ አለ፣ ስንት ነገር አለ። ከዚህ ሁሉ ስነገር የኔ እዚህ ስር ታየ እ ምን እላችሁ ነበር ደጋሚው ለጄኒ ፍቅር አስቤያለሁ። አሁን ውሽሜ እንትን ካልኩት በኋላ ዘሩን ልቀበል አስቤያለሁ። ዘርህን ስጠይ ልለው አስቤያለሁ። እና አታስብ። ኤኒዌይስ አሁን ወደ ገደለው ስገባ በጣም የሚገርማችሁ ነገር ማለት ነው የሀገሬ ልጆች በጣም እግዚአብሔር ይመስገን ድሮ እንደነገርኳችሁ እንደነገርኳችሁ ማለት ነው ባህል ሲደርስ እስከ አምስት ሰዓት፣ እስከ ስድስት ሰዓት ተኛለው። ከዛም ከጓደኞቼ ጋር ነው ኢንጆይ የማደርገው እስከ ስድስት ሰዓት፣ እስከ ሰባት ሰዓት ይደብረኛል፣ አለቅሳለው፣ ይከፋኛል ብላ ብላ ብላ ብላ አሁን ግን ባህል ሲደርስ ምን እንደምፈልግ ታውቃለች። ጠዋት ልክ እናቴ ስታደርገው እንደነበረ ቡኔ ሲኒዬን አቀራርቤ ጭንጭስ አድርጌ ዳቦዬን አቅርቤ ከዛም በኋላ ጎረቤት ካሌን ጎረቤቴን ጠርቼ ጓደኞች ካሌን ጓደኞቼን ጠርቼ በልቼ ጠጥቼ ከዛም ደግሞ የቱ ቤተሰቦች አሉ፣ በነገራችሁ ላይ የቱ ቤተሰቦች አሉ። ከነሱ ጋር ደግሞ ቁጭ ብዬ ጥብሴንም ምኔም ዶሮዬንም አድርጌ እየበላሁ ጠዋት ተነስቼ ዜና ጥቤ ምናምን ቤተ ክርስቲያን ሂጄ ምናምን ከዛ እናቴን እንኳን አላስታውስም ድሮ ግን ሁሉ ነገር ያስጠላኝ ነበረ። አያችሁ የእናትነት ክብሩን ማረጉ ለዛው ድምቀቱ ይሄ ነው። ሶ እናት ስትሞትብ ልጅ እስክትወልጂ ድረስ ሁሌም እናትሽን እያስታወሽ ታልግሻለሽ። ሁልጊዜ ወንድም ብትሆን ባይዘው ዲጄ ወንድም ብትሆን ኮን ወንድም ብትሆን ትዳር ይዘህ ልጅ እስክትወልድ ድረስ እናትን ካጣ ሁሌ ይደብራል። ከዛም በኋላ ግን ልጅ ሲኖርክ የእናትነትን ክብር ማድረግ ላሳየች ሚስትን ለልጆች ስትል ነገሮችን ትረሳና ህይወት ይቀጥላል ትላለ። ስለዚህም ትዳር የሌላችሁ ልጅ አልወለዳችሁ በልጅ መድኃኔዓለም የሚባርካችሁ ይህንን ነው የምላችሁ፣ የሀገሬ ልጆች ገብርኤል ምስክሬ ነው። ሴቶችዬ ያልወለዳችሁ ሴቶች ውለዱ። የወላችሁ ደግሞ ሌላ የሚነግራችሁ ነገር ልንገራችሁ። ገብርኤል ምስክሬ ነው። እግዚአብሔር ምስክሬ ነው። ልንገራችሁ እኔ ከኔ ህይወት ተሞክሮ ልንገራችሁ ብዙ ጊዜ ማለት ነው ሴት ልጅ ሪሌሽን ውስጥ ትሆንና ታረግዛለች ስታረግዝ አታስወርዱ ገብርኤል ምስክሬ ነው አታስወርዱ ለምን መሰላችሁ ልጅ የራሱ የሆነ እርዝቃል ሀቅ የሆነ ነገር ይዞ ነው የሚመጣው ፈተና አለ አሁ ፈተና አለ ስቃይ አለ ፈተናን አሁ ፈተናን ስቃያን ስቃያን መጎሳቆል ለማዲያት አለ ችግር አለ አለ አለ። ከዛም በኋላ ግን እስኪ አስባችሁ ድሮ ተማሪ ለመን ስኩል ተማሪ ሆናችሁ ወይ ደግሞ በወጣትነት ዘመናችሁ ስደት ሳትወጡ ሴቶች፣ መቼም እኔ ስናገረው እዚህ ጋር ከኋላ ወላዲትን አስቀምጬ ውሸት አላወራሁም። የኔ ፍቅር ቴንኪ እና ውሸት አላወራሁም። ሁሉም ሴት ልጅ የሆነ ታይሟ ላይ የሆነ ነገር አርጋ በልጅነት ጊዜ ሲመጣባት ከቤተሰቦቿ ሽሽት ድንጋጤ አድርጋው መቼም እርግጠኛ ነኝ እዛ ሜሪስቶፕ የሚባለው ቦታ ላይ ያሉ የተጣሉ ህጻናቶች እንዳለ ለቢወጡ ሀጢያታችንንም ምናችንን ምግዶ እዛ ነው የሚጥሉት። እንግዲህ ይታወቃል እና አሁን ላይ ድሮ ያስወረዳችሁ ሴቶች አሁን ላይ ስታስቡት ግን አይጸጽታችሁ? ምን ታስባለች፣ ወይኔ የ14 ዓመት ልጅ ትኑረኝ ነበር፣ የ16 ዓመት ልጅ ትኑረኝ ነበር። አስባችሁታል? በዚህ ዘመን የ16 ዓመት ልጅ ኑራሽ አብራሽ ቁጭ ብላ እንደዚህ ስታወሪ አንቻው መኖር ጀምረሽ ቁጭ ብላ ስትናገር ምን ያለ እንደሚያስቀና። ሶ ምን ልላችሁ ፈልጌ ነው ያ ዘመን አልፏል። ባለማወቅም ሊሆን ይችላል። ነውር ነው ባለጌ፣ እንዴት ሳታገባ ስለሚባል ቤተሰቦቻችን እያሉን ያሳደጉን ነገር ስላለ እፍረት ነው ልጅ ሳታገባ ወይም ደግሞ በዛ ዘመን መውለድ በጣም ያሳፍርም ስለነበረ አንዳንዴ ስህተትም ቢሆን ሀጢያትም ቢሆን ጊዜውም ስለነበረ ነው እንደዛ የተደረገው። ነገር ግን በዚህ ዘመን ያላችሁ ሴቶች የምሬ ስታረግዙ መድኃኒት አትውሰዱ። ማለት መጀመሪያ ተጠንቀቁ፣ ተጠንቀቁ። ምንም ሳይኖርሽ ቤተሰብሽ ላይ ተቀምጠሽ ሌላ ዳት አምጪባት ለእናትሽ። ግን ደግሞ ስህተት ከተፈጠረ ልጅ ለማስወረድ እስኪ አሁን ድረስ እኮ ሜሪስቶ ብትሄዱ፣ ልጅ የሚወረድበት ቦታ ብትሄዱ እኮ ወጣቱ ተሰልፎ ነው የምታዩት። ገብርኤል ምስክሬ ነው። አያስቡትም። እውነት ነው የምላችሁ። ልጅ የራሱ እውነት አለው፣ የራሱ ሀቅ አለው። መድኃኒዓለም ራሱ ሲፈጥረው የራሱን ነገር ያንችን ህይወት የሚቀይርበት ወይ ማስተማሪያሽ ሆኖ ላይፍሽ እንዲቀይረው ወይ ልትማሪበት ነው የሚያመጣው። ስለዚህ በዚህ ዘመን ያላችሁ ወጣቶች፣ ሴቶች ይሄ ነገር ሀብትን ሲያደርግ ለማስወረድ፣ ለማስወጣት አትሩጡ የምሬን ነው። አንቺ ፋራ አለሽ ወይ? ቤታና ቤቲ፣ በነገራችን ላይ አራዳ ፋራ ቤት ምን ይሰራል? እኔ ፍቅር፣ በጣም አራዳ ነሽ አንቺ። በጣም በቃ እንደ ምን ትሰሪያለሽ? ፋራው ቤት ፋራ ግን፣ አንቺ ቤት አንመጣም ፋራ ይፋራ። አይ መድኃኒት አይ ገብርኤል አባቴ፣ እንደው እንደው እኛ እኮ እንዳናወራ እኮ ነው የሚያደርጉት እና እዚህ ቤታችን በመጣበት ሰዓት እቺን ንግግራችንን አዳምጡ።